መጭውን የትንሣኤ በዓል ስናከብር አቅም የሌላቸው ወገኖችን በመደገፍ መሆን እንዳለበት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥሪ አቀረቡ። አዋሽ ባንክ በባህር ዳር ከተማ የትንሳኤ በዓልን ምክንያት በማድረግ በዝቅተኛ የኢኮኖሚ ለሚተዳደሩ የህብረተሰብ ክፍሎች ድጋፍ አድርገዋል። ትዝታ መኮንን ተጨማሪ አላት። አቶ አድማሱ ክበበው በባህር ዳር ከተማ ለሀገር ዘብ በመቆም ወታደር ሆኖ ያገለገሉ ናቸው። በቀበሌ አስር ነዋሪ ሲሆኑ ባጋጠማቸው የጤና ችግር አሁን ላይ ሰርተው ማደር አይችሉም። ሆኖም የአዋሽ ባንክ መጪውን የትንሣኤ በዓል ምክንያት በማድረግ ላደረገላቸው ድጋፍ ምስጋና ቀርበዋል። እኔ በራሴ በማገኛት ነው እንጂ የፋሲጋ ባል እንደዚህ የትንሣኤ ባል በእውነት ብዙ አግኝቼ አላቅም። በጣም አሁን ከብዶ ነበረ። እግዚአብሔር በእውነት እድሜ ወይዘሮ ምሳዬ ጸጋው ሁለት ልጆቿን ታሳድጋለች። አዋሽ ባንክ ለበዓል ሙያ ላደረገላት ድጋፍ አብሮነት እንዲሰማት እንዳደረገ ትናገራለች። ደስ ይላል። በጣም ታሳቢ እንደካን እንደዚህ ሰው ያስበኛ ነው ሲያወቀኛ ነው የማለት ደስታ ተሰምቶኛል። የአዋሽ ባንክ የትንሣኤ በዓልን ምክንያት በማድረግ ከ400 በላይ ለሚሆኑ ወገኖች ከ24 ሚሊዮን ብር በላይ ወጪ በማድረግ የዓይነትና የገንዘብ ድጋፍ አድርገዋል። ባንኩ መረዳት የሚፈልጉትን ፈልጎ ድጋፍ ማድረጉ ይበል የሚያሰኝ መሆኑን የባህር ዳር ሀገረ ስብከት ዋና ጸሐፊ መላከሰላም ሰላም ፍስሐ ጥላሁን ተናግረዋል። ሊረዱ እየፈለጉ ግን አይታ አይታ ያጡ ብዙ ጊዜ ዳሪ የወደቁትን በአንድ አንደበት አወጣው የሚንቀሳቀሱትን የሚረዳቸው ብዙ ሰው አለ። በዚህ ዕለት የተገኙት ግን በባህር ዳር ከተማ በስድስቱ ክፍለ ከተማ በዓሉን ምክንያት አድርጎ አድርጎ ይህንን መልካም አሰራርና መልካም መርሃግብር ሐሳቡን እዞ ሲመጣ በጣም ነው ያመሰገን ነው። የአዋሽ ባንክ የትንሣኤ በዓልን ምክንያት በማድረግ በአማራ ክልል በተለያዩ አካባቢዎች ከሚሊዮን ብር በላይ ወጪ በማድረግ ድጋፍ እየሰጠ መሆኑን የሰሜን ምዕራብ ቀጠና ዳይሬክተር አቶ መሰረት አንበሉ ገልጸዋል። ይህን ባህል በተመለከተ 5 ሚሊዮን ከ5 ሚሊዮን 1 00 ብር ወጭ በላይ በማድረግ በደብረታቡር፣ ታቦር በእንጅባራ፣ በሁነት ሰላም፣ በደብረ ማርቆስ፣ በቻግኒ እና በሞጣ ከተሞች እንዲሁም በዛሬ ሁለት በባህር ዳር ከተማ ከ ከአራት መቶ በላይ ለሆኑ የማህበረሰብ ክፍሎች ድጋፍ ከሁለት ነጥብ አራት ሚሊዮን ብር በላይ ወጪ ማድረግ ነው። ወገኖች እያደረገ የአዋሽ ባንክ ባህር ዳር ከተማ ለሚገኙ ዝቅተኛ የኑሮ ደረጃ ላላቸው ወገኖች ድጋፍ ማድረጉ ሊበረታታ እንደሚገባ ገልጸው በዓሉን ከማክበር ጎን ለጎን ማህበረሰቡ ሰላሙ ሊጠብቅ እንደሚገባም የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳስበዋል። አዋሽ ባንክ በኢኮኖሚ ውስጥ ካለው ሁነኛ ድርሻ ባሻገር ማህበራዊ ኃላፊነትና ግዴታ ለመወጣት የሚያደርገው ጥረት በእውነት በጣም ከፍተኛ ክብር የሚሰጠው ነው። ይሄ ደግሞ የዛሬው በጎ ተግባር ለሌሎች ባንኮች፣ የግልም የመንግስትም ባንኮች አሪያነት ያለው ተግባር ስለሆነ እንደዚህ አይነት ማህበራዊ ኃላፊነት ደግሞ የበለጠ አሪያ እንዲሆን ባንኩን የሚያደርግ ስለሆነ አጠናክራችሁ እንድትቀጥሉ በዚሁ አጋጣሚ መግለጽ እፈልጋለሁ። የአዋሽ ባንክ በመላ ኢትዮጵያ በዓሉን በጋራ ለማሳለፍ 63 ሚሊዮን ብር ወጪ ተደርጎ በ130 አካባቢዎች ተመሳሳይ መርሃ ግብር እየተከናወነ መሆኑን ከባንኩ ያገኘነው መረጃ ያመለክታል።